በሮም ግዛት ታሪክ ውስጥ ታላቅ የጦር መኮንን የነበር በወታደራዊ ጥበቡ ዓለምን ያስደነቀው በድንገት መላክ ከሰማይ ወርዶ የጠላቶቹ መውጊያ የተሳለ ሰይፍ የሰጠው ጌታ የኢየሱስ ክርስቶስን አልክድን በማለቱ በሰይፍ ተሰይፎ ሰማዕትነትን የተቀበለው ቅዱስ መርቆሬዎስ ይህ ሰው ማን ነው? የተወደዳችሁ የወንጌል ሚዲያ ቤተሰቦች ስለ ቅዱስ መርቆሬዎስ ታሪክ ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። መርቆሪዎስ ማለት የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። ወላጆቹ አስሊጥ ከምትባል ሀገር ቢሆንም እሱ ግን ተወልዶ ያደገው በሮም ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር፣ አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከላባት ወገን የሆኑ ሁለት ወንዶች አግኝተዋቸው የመርቆሪዎስን አያት በሉት አባቱን ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውንም በሳት አጥሮ ከበባቸው። እነሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆቹ ነው አብረውት ወደ መንደር ገቡ። ከዚያ በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፊሊፓዴር ተባለ። ገጸ ካላባት የሆኑ ወይም የውሻ መልክ ያላቸው በእሱ ዘንድ ብዙ ዘመናት ኖሩ። ከዚያም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱን ኖህ እናቱንም ታወት ብለው ሰየሟቸው። ቀድሞ ብሉፓዴር የነበረው ስሙ ተለውጦ መርቆሬዎስ ተባለ። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮች ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሱን እጅግ አስፈሩት። ንጉሱም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያረቅለት ዘንድ ለመነው። የቅዱስ መርቆሬዎስ አባት በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሱም የመርቆሬዎስን አባት ገዥና የሰራዊት አለቃ አድርጎ ሆኖ የውሻ ፊት ያላቸውም አብረውት ያገለግሉት ስለነበር ሁሉም ይፈራው ነበር። ንጉሱም የመርቆሪዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባ ታሰበ። የመርቆሪዎስ አባትም የመርዶሳውያን አገሮች ሁሉ ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን በመሆኑ አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ሄዳ ስለነበር ከባሏ ተገናኝታ በዚያው መኖር ጀመሩ። መርቆሪዎስም አባቱና እናቱ ከሞቱ በኋላ ንጉሱ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሪዎስ መኮንንነትን በተሾመ ጊዜ ገጸ ከላባቱ አብሮት ነበር። ለመዋጋት በወጣ ጊዜ የቀድሞው የአራዊት የሆነ ተፈጥሮ እግዚአብሔር ይመልስለት ስለነበር ማንም አይቋቋመው ነበር። የቅዱስ መርቆሪዎስ ታላቅ የድል አድራጊነት ተሰጠውና ዜናው ሁሉ በሀገር ውስጥ ተሰማ። በሮሜ ሀገር ጣዖትን የሚያመልከው ዳኪዎስ የተባለው ንጉሥ ከበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሪዮስ በጦሩ መሃል የተሳለ ሰይፍ የያዘ የእግዚአብሔር መልአክ ስላየ ንጉሱን እግዚአብሔር ያጠፋቸዋል አትፍራ አለው። መላኩም መልአኩም ሰይፉን ለቅዱስ መርቆሪዎስ ሰጠውና ጦርነትን ድል ባደረክ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርገው ሲጨርስም መልአኩ ድጋሜ ተገልጦለት ለምን የፈጣሪን ስም መጥራት ረሳህ አለው። ከጦርነቱ በኋላ ንጉስ ዳኪዎስ ለጣዖት ዕጣን ማሳረግ በዓልን አደረገ። ቅዱስ መርቆሪዎስም በዚያ ስላልተገኘ ለጣዖቱ ዕጣን በማሳረጉ እንዳልተባበረ ንጉሱ ሲያውቅ መልእክተኞችን ልኮ አስመጣው። ንጉሱም ከኔ ጋር ለምን አታጥንም? ባለው ጊዜ ቅዱስ መርቆሬዎስ እጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ የኢየሱስ ክርስቶስን ፈጽሞ አልክድም ለረከሱ ጣዖቶችም አልሰግድም አለው። ንጉሱም ተናዶ ልዩ ልዩ በሆኑ ስቃዮች እጅግ አሰቃየው። ንጉሱም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቀበዶቅያና የእስያ ክፍል ወደሆነችው ወደ ቂሳሪያ ከደብዳቤ ጋር ላከው። በዚያም እጅግ ካሰቃዩት በኋላ ንጉሥ ዳኪዎስ እንዳዘዘ ህዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎውን ፈጸመ። የሕይወትንም አክሊል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ታምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ታምራቱ አንዱ የቂሳሪያውን ሊቀ ጳጳስ ባስልዮስን ረድቶት ካዲዩን ዑልያኖስን የገደለበት ነው። ዑልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳራው ሊቀ ጳጳስ ባስሊዮስም አስተምሮ ሊመልሰው ወደ ንጉሱ በመጣ ጊዜ ዑልያኖስ ጌታችንን ሰድቦ ባስሊዮስን አሰረው። ባስሊዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረው። ያን ጊዜ ወደ ካዲው ንጉስ ዑልያኖስ ዘንድ ሄዶ በጦር ወግቶ ገድለውና ወዲያው ወደ ቦታው ተመለሰ። ከጦሩ አንገት ደሚን ጠፈጠፍ ነበር። ቅዱስ ባስሊዮስም ካዲውን ንጉስ እንደገድለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነውን ዑልያኖስን ገደል ከውነ አለው። ስዕሉም ያን ጊዜ አሁን እንደሚል ራሱን ዘንበል አደረገ። ቅዱስ ባስሊዮስም ደስ ብሎት እግዚአብሔርን አመሰገነ። የቅዱስ መርቆሬዎስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አሜን